ወራህመቱላሂ ወበረካቱህ የተከበራችሁ ውድ ቻና ላይ በተሰበሳችሁ ሰላም፣ እንዴት ናቸው? ወይ ያላችሁበት ሰላማችሁ ይብዛ። ላይክ ሰብስክራይብ ማድረጋችሁን አትርሱ። እስቲ እንግዲህ ዛሬ ጓዜ የተረትቦልኝ ድኛ ማለት ነው። እኔ ሳልሆን የረጠው ቁጥ ሌላ ሰው ነው። የምን ቤት መስሏል? የእብድ ቤት መስሏል። ቤቱ እንዲ ያለ ማለት ነው የሚመስለውን

ይሄም ላይ ካርቶን ሁላ ያወጣጣ ነው የሚመስለው። ቢስሚላህ ይሄ ሁላ ካርቶን ሊሄር ነበር እንዴ? ይሄ ይጣፍ የወጣ ካርቶን ነው እንትኑ ማለት ነው። ከዛ ወጥቶ ወጥቶ ሲረተብ ይሄ ብቻ ሆነ። ማሻአላህ እንግዲህ ሀያ ሶስት ሀያ ሶስት ኪሎ ያለት እንዲሆነ አያሉት እንዲሆነ አላውቅም። አላህ ማለት ነው።

ሲ ልጅ ገብተሽ ነበረ፣ ግን አሁን ለቢዱ ሰላም ልታያቸው ነው። እንዲ ይህንን ይመስላል ማለት ነው። ጠገም ሻንጣ ያምራሉ። ደሞ ሻንጣዎች አዎ፣ የምር ለራሴ ያምራሉ፣ ያምራሉ። ታላልኳቸው ማን ያምራሉ ይለኛል። ይዙች ደሞ እንቺ ደሞ የሽንጤናት ነው ምትባለው የጀርባይ

እና ማታ ተረክረክረክ ብሎ ነበር ያያችሁት። አሁን በዚህ በኩል ተረትቧል ማሻላህ አ ምንድነው ተደርጓል በቁልፍም ቁልፍ ተደርጓል፣ አብቅቶ ማለት ነው። እና ሰብስክራይብ ሸር እያደረጋችሁ አበረታቱኝ ማለት ነው። ቅመሞች እዬ በሉ። እንግዲህ እኔ ኢትዮጵያ ህጅ አገራችሁን አሳያችኋለሁኝ እኔ ምንድነው ስሙ ያማራችሁትን ነገር አሳያችኋለሁ። አዎ ነገር እየፈለኩ ነው የማወራው